አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች ያሉት ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስ ሽቶ የቀባችሁነ። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል ሉሉም ያላገቡድን ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰኑ ሰዎችም ሊጠሉት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱን እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና በመጀመሪያው ከሞት አላደነውም ጠርቶ እስከሚያስነሳው ድረስ ሞቶ በመቃብር አራት ቀን እንዲኖር በዚያም አራት ቀንም የጻድቃንን ማደሪያዎችና የኃጥአንን ስቃይ ቦታዎች እንዲያይ ተው እንጂ አላደነውም። ያን ጊዜም ታላቅ ምልክት ትሆናለች። ከአራት ቀኖች በኋላም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መቶ አልዓዛር አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜም እጆቹና እግሮቹ እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ እጆቹና እግሮቹ እንደተጠቀልሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ ሌሎች ይህን በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህ እንደገነ እንዲወጣ ጌታችን አዘዘው ይህች ምልክት እንድትሆን ካዲዎች በመቃብር ውስጥ ህያው እንደነበረ ቢያስቡ እጆቹና እግሮቹ ፊቱም እንደተጠቀልሉ እንዴት ይወጣ ነበር እኛ የክርስቲያን ወገኖች ግን የክብሩ ባለቤት ጌታችን ኢየሱስ ክርስቶስ ከአራት ቁንሽ በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታምናለንም። እርሱ በስራው ሁሉ ላይ ችሎታ አለውና ለጌታችን ለፈጣሪያችን ለመረታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ ከመንፈስ ቅዱስ ጋር ስግደት ይሁን፣ ዛረሞ አሜን። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማትነት አረፈ። ይህም ቅዱስ የኦሮሚ ሀገር ሰው ነው። አላያን ለጣዖት እንዲሰቡ ክርስቲያኖችን ይዘው ባሳደዷቸው ጊዜ እርሱም ከነርሱ ጋር ያዙት ወደ ንጉስም አቀረቡት። ያን ጊዜም አስራ አምስት ዓመት ልጅ ነበር። ንጉስም በማመጣብስ እቀይ ትፈተናለህን ወይስ ወይ ለአማልክት ሰዋለ አለው። ነው ቴዎቅሪጦስም እኔስ በክብር ባለቤት ቤት ለጊተ ኢየሱስ ክርስቶስ ሰዋለሁ አለው። ንጉሥም ቴዎቅሪጦስ ሆይ በክፉ ሞት እንዳትሞት ሞተ ለአማልክት መስዋዕትን አቅርብ አለው። እርሱም ንጉሱ ሆይ መስዋዕቴን እንድታይና አለው። ንጉስም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱስም በጸለየ ጊዜ ንውፅውፅታ ሆኖ አጵቀላጵዮስ የሚባሉ አምላካቸው ወርቆ ተሰበረ። ንጉስም ደዘበተበት አይቶ አፍንጫውን ቆርጠው አስረው በሆኔ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት መጣዶች ውስጥ ጨመሮት ደግሞ ጥልቅ ጉድጓድ ቆፍረው በውስጡ እንጨት ረብረበው ስጋውን ከመለያየው ቦጫጭቅና ከቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህ በኋላ አማልክቶቻቸው የሚበቀሉት መስሏቸው ለአማልክቶቻቸው ቤት አስቀብተው በዚያ ዘጉበት። ቴዎቅሪጦስ ግን ከጣወቶቱ ላይ ያለውን ወርቅ ቀጥቅጦ በስቡር ይዞ እየወጣ ለድሆችና ለጦማደዶች መጸወተው። ተመልሶ ምሽገባም ደጃፉ እንደ ቀድሞ ራሱ ይዘጋል። በስምንተኛውም ቀን ንጉስ መጣ፣ ከደጃፉም ሆኖ አየ። አክቶቹም ተነጥለው ተሰባብሮ የከበረ ቴዎቅሪጦስም ሲዘብትባቸው አገኛቸው። እውነተኛ ቴዎቅሪጦስም የሆድ እቃው እስቲታይ እንዲስነጣጠቅ አዘዘ። ዳግመው ወደ ጨዋታ ቦታ እንዲያስገቡትና በላዩ አነበሶችን እንዲያስገቧቸው አዘዘ። አነበሶችም ቁሶችን ለስለት ዳግመኛም ህዋሳቱ እስኪነጣጠል ከሚያጣብቅ ቦታ እንዲያስገቡት መላካለቱም ታጥፎ እስኪቆለመም እንዲያሰቃዩት አዘዘ። በዚህም ተሸብሮ አላሸነፈውትም። ንጉስም ብርታቱን አይቶ ራሱን በሰይፍ እንዲቆርጡት አዘዘ። የከበረ ኤጲስቆጶስ አሞሪዎስና ህዝቡ ሁሉ በጸሎት የተራዱት ቅዱስ ቴዎቅሪጦስን የተከተሉት በቅዱሳን ሰላምታም ተሳልመውት ተሰናበቱት ባለወግ ወታደርም ሰይፉን አንስቶ አንገቱን ቆርጦ ምስክርነቱን ፈጸመ። ማላጅነቱን በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለም ይኑር አሜን። በዚችም ቀን ደግሞ ተጋዳዩ ቅዱስ ጊዮርጊስና የሰማዕቱ ተላስስ የኤጲስቆጶስ ዮሴፍ መታሰባቸውና የሊቃነ ካህናት ኒቆር የስጋው ፍልሰት ነው።